ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን። ለተሰኘው ካሻም ሰባት ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚው ወደ አደረገው ዜና አልፋለሁ። የ የጃን ሜዳ ሀገር አቋራጭ ውድድር በትላንትና ሁለት ተከናውኖ ዋለ። 43ኛው የ የጃን ሜዳ ሀገር አቋራጭ ውድድር በትላንትና ሁለት በርካታ አትሌቶች በተገኙበት ውድድሩ ተከናውኗል። በሴቶች 10 ኪሎ ሜትር አሳየቻቸው ከኢትዮጵያ ንግድ ባንክ ስታሸንፍ ሚላን ስዩም ከኦሮሚያ ኮንስትራክሽን፣ ሽሮ ደምሴ ከኦሮሚያ ፖሊስ ሁለተኛና ሶስተኛ ሲሆኑ፣ በአዋቂ ወንዶች 10 ኪሎ ሜትር በረከት ነጋ፣ በሬው አረጋዊነት አደሰ ወርቁ ከኢትዮ ኤሌትሪክ ከአንድ እስከ ሶስት ያለውን ደረጃ በመያዝ አጠናቀዋል። በ8 ኪሎ ሜትር ወንዶች መንግስቱ አማራ ከተንታ ማሰልጠኛ ማዕከል፣ ልዩ በስመኝ ከኢኮስኮ፣ ለሚተሾመ ከሸገር ከአንድ እስከ ሶስት ያለውን ደረጃ ይዘው ሲያጠናቅቁ በስድስት ኪሎ ሜትር ሴቶች ሽቶ ጉሚ ከኦሮሚያ ኮንስትራክሽን ስታሸንፍ የኒዋ ንብረትና ማርታ አለማየሁ ሁለተኛና ሶስተኛ ሁነዋል። በሁለት ኪሎ ሜትር ሴቶች ሂሩት መሸሻ ስታሸንፍ ኬና ቱፋና ባይሳ ቶሎሳ ሁለተኛና ሶስተኛ ደረጃን ይዘው ሲያጠናቅቁ በወንዶች በኩል አሸናፊ ኢማን ከሸገር ሲቲ ሲያሸንፍ ይበልጣል ጋሻውና ወገን አዲሱ ደግሞ ተከታዩን ደረጃ በመያዝ ማጠናቀቅ ችለዋል። በኢትዮጵያ ሊጋ እንደ የተለያዩ ውጤቶች ተመዝግበዋል። የ2018 የኢትዮጵያ አንደኛ ሊግ በሳምንት የመጨረሻ ቀናት የተከናወነ ሲሆን የተለያዩ ውጤቶችም ተመዝግበዋል። በምድብ ለ ለሆለታ ከተማ ኤልቴክስን 2ለ0 ሲረታ አረካ ከተማ ሾኔ ከተማ 1 ለ0 አሸንፏል። አክሱም ከተማ ጅንካ ከተማ 3 ለ0 ሲረታ ኦሜድላ ሮቤ ከተማ 2 ለ1 በሆነ ውጤት አሸንፏል። በምድብ ሀ በተከናወኑ ጨዋታ ደግሞ ይርጋ ጨፌ ከሌቃ ባስኬቶ ቡና ከራያ ዘቦ ያለ ግባቻ ሲጠናቀቅ፣ ሀዲያ ሌሞ ኒውንግላንድን 3 ለ1 በሆነ ውጤት ማሸነፍ ችሏል። በኢትዮጵያ ከፍተኛ ሊግ ሀላባ ከተማ ሲያሸንፍ ቀሪዎቹ ጨዋታዎች በአቻ ውጤት ተጠናቀዋል። የ2018 የኢትዮጵያ ከፍተኛ ሊግ የሁለተኛ ሳምንት ጨዋታዎች በሳምንቱ የመጨረሻ ቀናት ሀዋሳና ጅማ ላይ ተከናውነዋል። በምድብ ሀ በተከናወኑ ጨዋታ ባቱ ከተማ ከሀረር ከተማ ንብ ከነቀምት ከተማ፣ በምድብ ላይ ደግሞ ደሴ ከተማ ከአዲስ ከተማ ያደረጓቸው ጨዋታዎች አንዳቻ ሲጠናቀቁ በዚሁ ምድብ ሀላባ ከተማ ደብረ ብርሃን ከተማና እንደ ዜሮ በሆነ ውጤት ማሸነፍ ችሏል። በኢትዮጵያ ፕሪሚየር ሊግ የተከናወኑ ጨዋታዎች በአቻ ውጤት ተጠናቀዋል። አምስተኛ ሳምንት ላይ ደርሰው የ2018 የኢትዮጵያ ፕሪሚየር ሊግ በትላንትናው ዕለት ሐዋሳና አዲስ አበባ ላይ ጨዋታዎች የተከናወኑ ሲሆን አዲስ አበባ ላይ በተከናወኑ ጨዋታ አዳማ ከተማ ኢትዮጵያ ቡናን 1 ለ0 ሲያሸንፍ ሸገር ከተማ ካዲ ሐዋሳ አንዳቻ የተጠናቀቀ ጨዋታ ነው። ሀዋሳ ዩኒቨርሲቲ ስቴዲየም ላይ ሀዋሳ ከተማ ከኢትዮጵያ ንግድ ባንክ አንዳቻ ሲጠናቀቅ በዚሁ ስቴዲየም መቻል ከፋሲል ከነማ ያለ ግብ አቻ በሆነ ውጤት ጨዋታቸው ማጠናቀቅ ችለዋል። ከውጭ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቀዋል። የእንግሊዝ ፕሪሚየር ሊግ በሳምንቱ የመጨረሻ ቀናት ጨዋታዎች የተከናወኑ ሲሆን በትላንትና ሁለትም ተጠባቂ ጨዋታዎች ተከናውነዋል። ወደ ኢታሊያ ምራው ሊቨርፑል በማንችስተር ሲቲ 3 ለ0 በሆነ ውጤት የተሸነፈዋል። በሌሎች ጨዋታዎች አስቶን ቪላ ቦርንማውዝን 4 ለ0 ሲረታ፣ ብሬንትፎርድ ኒውካስትል ዩናይትድን 3 ለ1 አሸንፈዋል። ብራይተን ጋር ክርስታል ፓላስ ያለገባቻ ሲለያዩ፣ ኖቲንጋም ፎሮስት ሊድስን 3 ለ1 ሲያሸንፍ፣ ሊጉን አርሰናል በ26 ነጥብ ሲመራ፣ ማንቸስተር ሲቲ በ22 ነጥብ ሁለተኛ ላይ ሲቀመጥ ቼልሲ በነጥብ ሶስተኛ ላይ፣ ሰንደርላንድ ቶተናም እና አስቶን ቪላ ደግሞ ተከታዩን ደረጃ ማያዝ ችለዋል። ባርሴሎና ሁለተኛነቱን ሲያስጠብቅ ኢንተር ሚላን መሪነቱን ተረክቧል። በስፓኒሽ ላሊጋ ሪያል ማድሪድ ነጥብ ቢጥልም ባርሴሎና በማሸነፉ ምክንያት ሁለተኛ ደረጃነቱን አስጠብቋል። የላሊጋው 12ተኛ ሳምንት ጨዋታ ትላንት ምሽት የተከናወኑ ሲሆን ሪያል ማድሪድ ከራዮ ቫልካኖ ጋር ያከናወኑን ጨዋታ ያለገባቻ የተጠናቀቀ ሲሆን ባርሴሎና ሴልታ ቪጎን አራት ለሁለት በሆነ ውጤት አሸንፏል። ላሊጋውን ሪያል ማድሪድ በ30 ነጥብ ሲመራ ባርሴሎና በ28 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በጣሊያን ሴሪ 11ኛ ሳምንት ጨዋታዎች ምሽቱን የተከናወኑ ሲሆን ሮማ ቶሪኖ ሁ ለ0 በማሸነፍ ነጥቡን 24 በማድረስ በጣምራ መሪረቱ ሲረከብ፣ ኢንተር ሚላን በበኩሉ ላዚዮን ሁለት ለ0 በማሸነፍ በተመሳሳይ ነጥቡን 24 በማድረስ ከሮማ እኩል የሴሪየው መሪ መሆን ችሏል። በሌሎች ጨዋታዎች ናፖሊ በቦሎኛ ሁለት ለ0 ሲረታ፣ ፊዮሬንቲና ከጅኗ ሁለት አቻ ተጠናቋል። ሊጉን ኢንተርና ሮማ በእኩል 24 ነጥብ ሲመሩ ኤሲ ሚላንና ናፖሊ በ22 ነጥብ ተከታዩን ደረጃ መያዝ ችለዋል። የተከብራጅ ተመልካቶቻችን ለዕለቱ የያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለ ተከታተላችሁ እናመሰግናለን። የብዚያ በቃዊም ጤና ይስጥልን።